አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሕዳር 13 በዚሽ ቀን የአዕላፍ መላእክትን የበዓላቸውን መታሰቢያ እናረግ ዘንድ የቤተ ክርስቲያን መምህራን አዘዙን። እሊህም ሥጋ የሌላቸው ረቂቃን የሆኑ ለዓለም ሁሉ የሚማልዱ ናቸው። ሄኖክም ስለ እርሳቸው እንዲህ አለ፦ በሰማይ ያለው ነፋሳት በደመና ውስጥ አወጡኝ፣ በእሳት ላንቃም ወደ ታነጸ ቤት አደረሱኝ። እዚያም አእላፋት መላእክትን አየሁ፤ እነርሱም በእሳት ላቦት ላይ የቆሙ ልብሳቸውም እንደ በረድ ነጭ ነው አለ። ያዕቆብም እንዲህ አለ፤ ከምድር እስከ ሰማይ የምትደርስ መሰላልን አየው። የእግዚአብሔርን መላእክት በውስጧ ሲወጡ ሲወርዱ ነበር። ሁለተኛም ከሶሪያ መመለሻው በሆነ ጊዜ የመላእክት ሰራዊትን አየሁ፣ አለ። ሙሴም እንዲህ አለ እግዚአብሔር አሕዛብን በቦታ እንደለያቸው የአዳምን ልጆች እንደበተናቸው እግዚአብሔርን በሚያገለግሉ መላእክት ቁጥር የአሕዛብን አውራጃዎች እንደወሰናቸው። ሁለተኛም እግዚአብሔር ከሲና ተራራ ወጥቶ በሴር ታየኝ፣ ረቂቃን መላእክቶችም ከእርሱ ጋር ነበሩ፣ አለ። ዳዊትም እንዲህ አለ መላእክቱን መንፈስ አገልጋዮቹም የእሳት ነበልባል የሚያደርግ እርሱ ነው ሁለተኛም የእግዚአብሔር ሰረገላዎች የብዙ ብዙ ሺህ ናቸው አለ ኤልሳም የእሳት ሰረገሎችና የእሳት ፈረሶች በዙሪያው ቁሞ ሲጠብቁት አየ። ዳኔልም ዳንኤልም እንዲህ አለ ዙፋኖችን እስቲ ዘረጉለት ድረስ ደርሶ አየሁ። ብሎዬ መዋለ እግዚአብሔር በላያቸው ተቀመጠ ልብሱም እንደ በረድ ነጭ ነው የራሱም ጠጉር እንደ ብዝት ነጭ ነው ዙፋኑም የሚነድ እሳት ነው። ሰረገላውም የሚንቦገቦግ ፍም ነው። የእሳትም ጎርፍ በፊቱ ይፈሳል። የብዙ ብዙ የሆኑ መላእክትም ያገለግሉታል። የእልፍ አዕላፍ መላእክትም በፊቱ ይቆማሉ። በአደባባይም ተቀምጦ መጻሕፍትን ገለጠ። ሉቃስም እንዲህ አለ። ድንገትም ከዚያ መላእክት ጋር ብዙ የሰማይ ሰራዊት መጡ። እግዚአብሔርም ሲያመሰግኑት በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰው ልጅ በጎ ፈቃድ እያሉ። ማቴዎስም እነሆ መላእክትም ሊያገለግሉት መጡ አለ። ሁለተኛም የሰው ልጅ ቅዱሳን መላእክትን አስከትሎ በጌትነቱ በሚመጣበት ጊዜ ያን ጊዜ በጌትነቱ ዙፋን ላይ ይቀመጣል። ዮሐንስም ጌታችን ከተናገረው ቃል እንዲህ አለ፣ እውነት እውነት እላችኋለሁ ከእንግዲህ ወዲህ ሰማዩ ሲከፈቱ የእግዚአብሔርም መላእክት ወደ ሰው ልጅ ሲወርዱና ሲወጡ ታያላችሁ አላቸው የሚል ነው። ሐዋርያው ይሁዳም ኖ እግዚአብሔር ይፈርድ ዘንድ አእላፋት የሆኑ ቅዱሳን መላእክቶችን አስከትሎ ይመጣል አለ። የቤተ ክርስቲያን ሊቃውንትም የማረጋቸውን ደረጃ ወይም አይነት እንዲህ ብለው ተናገሩ። መላእክት፣ አጋዕዝት፣ ሥልጣናት፣ ኃያላት፣ መናብርት፣ መኳንንት፣ ሊቃናት፣ አርባብ፣ ኪሩቤል፣ ሱራፌል ብለው ተናገሩ። እግዚአብሔርም ምስጋና ይሁን፣ እኛንም በሊህ በቅዱሳን መላእክቶች አማላጅነት ይማረን። ረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን አስራ ሶስት ወንበዴዎች ስለ እርሱ በእርሱ ሃይማኖት ከዓለም የተለዩ የከበረ ባለጸጋ አስከናፈር አረፈ። ይህም አስከናፈር ከሮሜ መኳንንት አንዱ ነው። እርሱም ለድኆችና ለምስኪኖች ምጽዋትን የሚሰጥ እንግዶችንና መጻተኞችን የሚቀበል ነው። ከዚያም ወራት ያገኙትን ሰው ሁሉ የሚነጥቁና የሚያጠፉ አስራ ሶስት ሽፍቶች ነበሩ። እንግዳ እንደሚቀበል ይልቁንም መነኮሳትን እንደሚወድ የአስክናፈርን ዜና በሰሙ ጊዜ ወደ እርሱ ሂደው በተንኮል ይገድሉት ዘንድ ገንዘቡንም ሁሉ ሊወስዱ ተማከሩ። ከዚህም በኋላ የምንኩስናን ልብስ ለብሰው ከደጁ ቆሙ። ባያቸውም ጊዜ አስራ ሁለቱ ሐዋርያት እንደሆኑ አንዱ ጌታ ክርስቶስ እንደሆነ አሰበ። ሰገደላቸውም ወደ ቤቱም አስገብቶ ማድ አቀረበላቸው እግራቸውንም አጠበ ሠላሳ አምስት ዓመት ሽባ ሆኖ በኖረ ልጁ ላይ ያንን እግራቸውን ያጠበበትን ውሃ ረጨው ወዲያውኑ ልጁ ዳነ እነዚያ ሽፍቶች የሆነውን ባዩ ጊዜ እጅግ ደነገጡ እርሱ አስከናፈር ግን አባቶቼ ሆይ ጌታ ክርስቶስ ከናንተ መካከል የቱ እንደሆነ ንገሩኝ እሰግድለት ዘንድ አላቸው የአገር ሰዎችም የመኮንኑ ልጅ እንደዳነ በሰሙ ጊዜ ወደ እርሳቸው መጥተው ሰገዱላቸው። እንዲህም አሏቸው፣ የእግዚአብሔር ቅዱሳኖች ሆይ ባርኩን፣ በሽተኞቻችንን አድኑልን። ከዚህም በኋላ እሊያ ወንበዶች ሾተሎቻቸውን አውጥተው በርሳቸው፣ ልንገድልህ በወደድንበት እኛን ይገድሉን ዘንድ እሊን ሾተሎች ውሰድ አሉት። እግዚአብሔር በአንተ ጽድቅ የራራልን ባይሆን ባጠፋን ነበረ። ይህንንም ካሉት በኋላ ተሰናበቱት። ከእርሱም አንዳንድ መስፈሪያ ምስር ለእያንዳንዳቸው ተቀብለው 25 ቀን ያህል የሚያስወዝ ጎዳና ወደ ምድረ በዳ ተጓዙ። ያንንም ምስር ከአሸዋ ውስጥ በተኑት። ፀሐይ በሚገባም ጊዜ ከአሸዋ ውስጥ ሶስት ሶስት ምስር ፈልገው ይቀምሳሉ። እንደዚህም 35 ዓመት ኖሩ። ከዚህ በኋላ ከአዲ መኮንን በመጣ ጊዜ እርሱ ወዳለበት ሂደው በጌታችን ታመኑ። እርሱም ገደላቸውና የሰማዕትነት አክሊልን ተቀበሉ። ለእግዚአብሔርም ምስጋና ይሁን። እኛንም በአስክናፈርና በሊህ ቅዱሳን ጸሎት ይማረን ለዘላለሙ አሜን። በዚችም ቀን የሀገረ አንጽና ኤጲስቆጶስ የከበረ አባት ጢሞቴዎስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ ልቡ ንጹሕ የሆነ ጻድቅ ሰው ነው። ታላቅ ተጋድሎንም የተጋደለ ነው። የአንጽና አገር መኮንንም ለሰዎች የቀናች ሃይማኖትን በማስተማሩና በክብር ባለቤት በጌታችን በኢየሱስ ክርስቶስ ስላመነ ይዞ ጽኑ ስቃይን ብዙ ዘመናትን አሰቃየው። ከእስር ቤትም አውጥቶ ጽኑ ስቃይን አሰቃይቶ ወደ እስር ቤት ይመልሰው ነበረ። ከእርሱም ጋር ስለ ሃይማኖት የታሰሩ ብዙዎች ቅዱሳን ሰማዕታት ነበሩ። ከእሳቸውም በወይኒ ቤት ጥቂቶችን አስቀሩ። ጥቂቶች እስከቀሩ ድረስ ያ ከአዲ መኮንን ብዙዎችን አውጥቶ አሰቃይቶ ንጹሕ ደማቸውን በማፍሰስ ፈጃቸው። ከዚህ በኋላ ካዲዮን ንጉሥ ዲዮቅልጥያኖስ እግዚአብሔር ባጠፋው ጊዜ እግዚአብሔርን የሚወድ ጻድቅ ሰው ቁስጥንጥኖስ ነገሠ። በዚያን ጊዜ ክርስቶስን በመታመን የታሰሩትን ሁሉ ይፈቷቸው ዘንድ መልእክቱ በሀገሮች ሁሉ ደረሰች። ይህ ቅዱስ አባት ጢሞቴዎስም ከእስር ቤት በወጣ ጊዜ በሀገረ ስብከቱ ያሉትን መነኮሳቱንና ካህናቱን ሁሉ ሰበሰባቸው። ስለዚያ ስላሰቃየው መኮንንም ነፍስ ደህነትም እግዚአብሔር እየለመነ ከማታ እስከ ጠዋት ድረስ ፍጹም የሆነ ጸሎትን በማድረግ አደረ። እንዲህም ብሎ ጸለየለት፣ አቤቱ ይህንን መኮንን ማረው፤ እርሱ ለእኔ ታላላቆች የሆኑ በጎ ነገሮችን አድርጎልኛልና፣ ወደ አንተም ለመድረሴ ምክንያት ሆኖኛልና፣ አቤቱ እንዲሁ በአንተ አምኖ ወደ አንተ ይደርስ ዘንድ ምክንያት አድርግለት። የዚህ አባትም ልብ ከቂም በቀል የነጻ በመሆኑ ሰዎች አደነቁ። ይምረው ዘንድ ነፍሱንም ያድንለት ዘንድ አባ ጢሞቴዎስ ስለ እርሱ ወደ እግዚአብሔር እንደሚለምን ለመኮንኑ ነገሩት መኮንኑም ሰምቶ እጅግ አደነቀ እንዲህም አለ እኔ ግን ጽኑ ሥቃይን ስላሰቃየሁት እንደሚረግመኝ አስብ ነበር አሁን እርሱ ግን ስለ እኔ ምረትን ይለምናልና የሊህ ክርስቲያን ሃይማኖታቸው በውስጡ የተሰወረ ሰማያዊ የሆነ ሚስጥር አለ አለ ከዚህ በኋላ መኮንኑ ልኮ ይህንን አባት ጢሞቴዎስን አስመጣውና ስለ ክርስትና ሕግ ያስረዳው ዘንድ ለመነው። እርሱም ከዓለም መፈጠር ጀምሮ ያለውን ገለጠለት። ዳግመኛም የወልደ እግዚአብሔርን ሰው የሆነበትን ምክንያት ከብዙ ዓመታትም አስቀድሞ የነቢያት ስለ እርሱ ትንቢት እንደተነገሩ ከእመቤታችን ከቅድስት ድንግል ማርያምም የእግዚአብሔር ልጅ ሰው በመሆኑ ትንቢታቸው እንደተፈጸመ ስለኛ መከራ ተቀብሎ ተሰቅሎ ስለመሞቱ ስለ ትንሣኤውና ስለ እርገቱ ዳግመኛም ለፍርድ ስለመምጣቱ አስረዳው። መኮንኑ በክብር ባለቤት ጌታችን በኢየሱስ ክርስቶስ አምኖ በዚህ አባት እጅ የክርስትና ጥምቀትን ተጠመቀ። ሹመቱንም ትቶ መነኮሰ፣ በገድልም ተጠመደ። ከዚህም አባት ጢሞቴዎስ መንጋዎች ውስጥ የተቆጠረ ሆነ። ይህም አባት ጢሞቴዎስ የቀረ ዘመኑን መንጋዎቹን ሁልጊዜ እያስተማረ በቀናች ሃይማኖት እያጸናቸው ኑሮ በሰላም በፍቅር በአንድነት አረፈ። ለእግዚአብሔርም ምስጋና ይሁን። የዚህ አባት በረከት ከኛ ጋር ትኑር ለዘላለሙ አሜን። በዚህ ቀን ለአባቶች ሊቃነጳጳሳት 34ተኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባት ዘካርያስ አረፈ። ይህ አባት የእስክንድሪያ ሰዎች ወገን ነው። በቤተ ክርስቲያንም ንብረት ሁሉ ላይ መጋቢነትና ቅስና ተሾመ። እርሱም በተጋሎ የጸና ንጹሕ ድንግል ነው። በጠባዩም የዋህ ቅን የሆነ በዕድሜውም የሸመገለ ነው። ሊቀ ጳጳሳት አባ ፈላቴዎስም ባረፈ ጊዜ ለዚህ ሹመት የሚገባ ሰው ይመርጡ ዘንድ በእግዚአብሔር ምክር ኤጲስቆጶሳት ተሰበሰቡ። እነርሱም ለዚህ ሹመት ስለሚሻል ሰው በወንጌላዊ ማርቆስ ቤተ ክርስቲያን ተሰብስበው እየተነጋገሩ ሳሉ እነሆ አንድ ሰው መማለጃ በመስጠት ያለ ኤጲስቆጶሳት ፍቃድ ሊቀ ጵጵስና ይሾሙት ዘንድ ከንጉሥ የመልእክት ደብዳቤ ይዞ እንደሚመጣ ከእርሱ ጋር ከንጉሥ የተቀበላቸው ጭፍሮች እንዳሉ ሰሙ። ኤጲስቆጶሳቱም የአባቶቻችን የሐዋርያትን ሥራ በመተላለፍ መማለጃ በመስጠት ስለሚደረገው የሊቀ ጵጵስና ሹመት አዘኑ። ስለዚህም እርሱ ራሱ የመረጠውን ይሾምላቸው ዘንድ ወደ እግዚአብሔር ተግተው በማዘወተር የሚጸልዩና የሚማልዱ ሆኑ። እነርሱም እግዚአብሔርን እየለመኑ ሳለ እነሆ ይህ አባት ዘካርያስ ከቤተ ክርስቲያን ጫፍ በመሰላል ሲወርድ ሆምጣጤ የተመላ እንስራ በእጁ ይዞ ነበረ። እግሩንም አድጦት ከመሰላሉ ጫፍ እስከታች ወደቀ። እንስራውም እንደያዘ ፈጥኖ ተነሳ። እንስራውም አልተሰበረም፣ ሆምጣጤውም አልፈሰሰም። ኤጲስቆጶሳቱም ይህን ምልክት ባዩ ጊዜ እጅግ አደነቁ። የአገሩንም ሰዎች ትንሹንም ታላቁንም ስለ እርሱ ጠየቋቸው። እነርሱም ጽድቁንና ትሩፋቱን ተናገሩ። ስለ እርሱም መሾም ሁሉም ተስማምተው ይህን አባ ዘካርያስን በእስክንድርያ ሀገር ላይ ሊቀጰጵስና ሾሙት። ከዚህም በኋላ ብዙ መከራና ሐዘን በላዩ ከግብጽ ንጉስ ለሐክም ዘንድ ደረሰበት። ይህም ገዢ ማለት ነው። በዚያም ወራት ከአባ መቃርስ ገዳም አንድ መነኩሴ ወደ እርሱ መጦ ኤጲስቆጶስነት ሹመኝ አለው። አባ ዘካርያስም ልጄ ሆይ፣ ታገስ። አባቶቻችን ሐዋርያትም የያዙትን ስርዓት አትተላለፍ፣ ግን ወደ ገዳም ተመልሰ ስለ ነፍስ ድህነት ተጋደል፣ እግዚአብሔርም የፈቀደው ይሁን አለው። ይህንንም በጎ ምክር በሰማ ጊዜ ያ መነኩሴ ተቆጣ። በልቡም ሰይጣን አደረበትና ወደ ግብጽ ንጉስ ሂዶ በሐሰት ነገር አባ ዘካርያስን ወነጀለው። ንጉሱም የከበረ አባት ዘካርያስን ይዘው አሰረው። ከዚህ በኋላ ተነጣጥቀው ይበሉት ዘንድ ለአንበሶች ጣለው። አንበሶችም ከቶ አልቀረቡትም። ንጉሱም የአንበሶች ጠባቂ ተቆጣ፣ ከሊቀ ጳጳሳቱ ጉቦ የተቀበለ መስሎት ነበርና። ከዚህም በኋላ አንበሶችን አስራባቸውና ሊቀ ጳጳሱን የላም ደም ቀብቶ በድጋሜ ለአንበሶች ጣለው። እነርሱም ከቶ አልቀረቡትም። ንጉሱንም አደነቀ። ከአንበሶች መካከልም እንዲያወጡት አዘዘ። ከዚህ በኋላ ሶስት ወር አስረው ሁልጊዜ እንዲህ የሚለው ሆነ የክርስቲያንን ሃይማኖት ትተህ ወደ እኛ ሃይማኖት ካልገባ፣ አለበለዚያ እኔ አሰቃይቼ በሴፍ እገድልሃለሁ። ዳግመኛም ለአንበሶች እጥልሃለሁ፣ ወይም ከእሳት ውስጥ እጨምርሃለሁ። የከበረ አባ ዘካርያስ ግን በሃይማኖቱ በመጽናት ምንም ምን አልፈራም። ሁለተኛም ብዙ ቃል ኪዳኖች ገባለት፣ እንዲህም አለው፦ ትእዛዜን ተቀበል፣ ወደ ሃይማኖቴ ብትገባ እኔ ብዙ ሀብት እሰጠሃለሁ፣ በሁሉ መሳፍንትም ላይ መስፍን አድርጌ እሾመሃለሁ። ቅዱስ አባት ዘካርያስም በዓለም ያለ መንግስትን ሁሉ ብትሰጠኝም የቀናች ሃይማኖቴን አልተውም ብሎ መለሰለት። ከዚህ በኋላ ጥቂት ቀን አስሮ ለቀቀው። ከእስር ቤትም ወጥቶ አባ ዘካርያስ ወደ አስቄጤስ ገዳም ሄደ። ንጉሡንም ስለመፍራት ከእርሱ ጋር የሄዱ ብዙ ኤጲስቆጶሳት ነበሩ። በሚገዛቸው አገሮች ሁሉ ያሉትን አብያተ ክርስቲያናትን ሁሉንም እንዲያፈርሷቸው ንጉሡ አዞ ነበርና ታላቅ ስቃይንም እያሰቃየ ብዙ ክርስቲያኖችን ከሃይማኖታቸው አወጣቸው። የክርስቲያንም ወገኖች በዚህ መከራ ውስጥ ዘጠኝ ዓመት ኖሩ። ከዘጠኝ ዓመትም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ሕዝቡን ይቅር አለ፣ ቁጣውንም መለሰ፣ መከራውንም ሁሉ ከላያቸው አስወገደ። ንጉሡ በሚገዛቸው አገሮች በሁሉ ቦታዎች አብያተ ክርስቲያናት እንዲታነጹ ከእነርሱም የወሰዱትን ገንዘባቸውን ሁሉ የምድራቸውን ጉልት እንዲመልሱላቸው ንጉሡ አዘዘ። ከዚህ በኋላ ሁሉም አብያተ ክርስቲያናት ተሰሩ፣ ከፊተኛውም እጅግ የተሻሉ ሆነው ዳግመኛ ታደሱ። ይህም አባት ዘካርያስ ብዙዎች አብያተ ክርስቲያናትን ሰራ። ክርስቲያኖችን በአብያተ ክርስቲያኖቻቸው በሚጸልዩና በሚቀድሱ ጊዜ ያለ ስጋት ደውሎቻቸውን እንዲደውሉ ንጉሡ አዘዘ። ክርስቲያኖችን በታላቅ ደስታ የሚኖሩ የቤተ ክርስቲያንንም ሕግ ሁሉ የቀና ሆኗልና። ይህም አባት አብያተ ክርስቲያናትን እያሰራ የሚያሻቸውንም እያሰበ አስራ ሁለት አመት ኖረ። በአንዲትም እለት በስጋው ለምጽ ያለበት ስሙ መርቆሮስ የሚባል ኤጲስቆጶስ ወደርሱ መጣ። አባ ዘካርያስም በትህትናና በቅልቦና እንዲህ አለው፣ ወንድሜ አባ መርቆሮስ ወይ ባንተ ላይ ስለደረሰ ስለዚህም ደዌ እኔ በጸሎቴ ረዳሃለው። እግዚአብሔር ሙሴን በፍርድ ውስጥ ለማንም አታዳላ ያለውን አንተ ታውቃለህ። ስለዚህ ይህ የለምጽ ደዌ በላይህ ያለ ክህነት አይገባህም። መጽሐፍ ርኩስ ነው ብሎታለና አለው። ኤጲስቆጶሱ አባ መርቆሬዎስም አለቀሰና አባቴ በጸሎት እርዳኝ አለው። ከዚህ በኋላ ከርሱ ዘንድ ወጥቶ ሄደ። በሀገረ ስብከቱ ወዳለች የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ውስጥ ገባ። ከዚህ ደዌ የታነጻው ዘንድ ወደ እርሷ በመጸለይና በመማለድ እያለቀሰ በመቤታችን ማርያም ስል ፊት ቆመ። ከሰኞ ጧት ጀምሮ እንዲህ ያደረገ ቀንና ሌሊት እየጸለየና እየጾመ ኖረ። በሮብ ዕለትም በ ሰዓት ደክሞት የመቤታችን የቅድስ ድንግል ማርያም ስል ከበላዩ ካለችበት ግድግዳ ላይ ራሱን አስጠግቶ አንቀላፋ። በእንቅልፍም ውስጥ ሳለ የስዕሊቱ እጅ ስጋውን ሲዳስሳየ በዚያንም ጊዜ ነክቶ ስጋው ከለምጹ ነስቶ አገኘው። ታላቅ ደስታም አደረገ። ጌታችን ኢየሱስ ክርስቶስንም አመሰግነው እመቤታችን ቅድስት ድንግል ማርያምንም አመሰግናት። ረዱም ሲመጣ ና፣ ልጄ ሆይ ስጋይን እይ፣ እመቤቴ ማርያም ከደዌ አንጽታኛለችና አለው። በዚችም ቤተ ክርስቲያን ውስጥ እግዚአብሔርን እያመሰገነ እስከ ቀዳሚት ሰንበት ድረስ ኖረ። ከዚህ በኋላ ተነስቶ ወደ ሊቀ ጳጳሳት አባ ዘካሪያ ሰደ። በእለተ እሁድ በቤተ ክርስቲያን ውስጥ እያለ በእርሱ ላይ የሆነውን አስረዳው እንዲህም አለው፣ ይህ ሁሉ የተደረገልኝ በከበረች ጸሎት ነው። የከበረ አባ ዘካሪያ ስም እንዲህ ብሎ መለሰለት፣ እግዚአብሔር ንጹሕና ቅን የሆነ ልቦናን ተመልክቶ ልመናን እንባህንም ተቀብሎ ከደዌህ አነጻ። አሁንም ከተቀበልከው ጸጋ እንባረግ ዘንድ ቀደሰ። ስጋውንና ደሙን ልታቃብለን ይገባሃል አለው። ያን ጊዜም መስዋዕትን ሰርቶ ቀድሶ ስጋውና ደሙን አቃብላቸው። በቤተ ክርስቲያን ያሉትም ሁሉ ከእርሱ ቡራክ የተቀበሉ ስለዚህ ምልክት አደነቁ። ድንቆች ታምራትን የሚያደርግ እግዚአብሔርንም አመሰገኑት። ሁለተኛም አንድ ዲያቆን ወደ አባ ዘካርያስ መጥቶ ሰገደለት፣ በፊቱም አለቀሰ፣ እግሮቹንም እየሳመ እንዲህ አለው አባቴ ሆይ እኔ ተሳስቼ በኃጢአት ወድቻለሁና ወዲያውኑ ሥጋዬ ሁሉ ለምጽ ሆነ አለው። አባ ዘካርያስም ልጄ ሆይ በእግዚአብሔር ፊት በድካም ላይ መጽናት ይቻልሃልን አለው። አሁን አባቴ ሆይ ያዘዝከኝን ሁሉ አደርጋለሁ አለው። በዚያን ጊዜ በእርሱ ዘንድ በጨለማ ቤት ዘጋበትና እንዲህ ብሎ አዘዘው ፊቱን ወደ ምስራቅ መልሶ በመቆም በቀንና በሌሊት ስለ ኃጢአቱ እየተጸጸተ ወደ እግዚአብሔር በጸሎት እንዲማልድ። አባ ዘካርያስም ከሶስት ቀኖች በኋላ ጥቂት እንጀራ በሚዛን መዝኖ ጥቂት ውሃም ሰጠው። ሶስት ሱባዮችን እንዲህ አድርጎ ስጋውን ጎበኘ፣ ለምፁንም አገኘው። በወር መጨረሻም ጎበኘው፣ ለምፁም በስጋው ላይ አገኘ። ልጅዬ በርታ አትፍራ አለው። አርባ ቀኖችም ከተፈጸሙ በኋላ ጎበኘው፣ ስጋው ከለምፁ ነስቶ አገኘው ዘይትንም ቀባው። ልጄ ሆይ እነሆ ድነሃል ነፍስን ጠብቅ። ከእንግዲህ ዳግመኛ ወደ ኃጢአት ስራ እንዳትመለስ ተጠበቅ። አሁንም በሰላም ወደ ቤት ግባ አለው። እርሱም የተመሰገነ እግዚአብሔርን እያመሰገነ ወደ ቤቱ ገባ። እግዚአብሔርም በዚህ አባት እጆች ድንቆች ተአምራትን አደረገ። በሹመቱም ወንበር 28 ዓመት ከኖረ በኋላ በሰላም አረፈ። የውም ከንጹሐን ሰማዕታት ዘመን በሰባት መቶ ስልሳ ነው። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፤ በረከቱም ከኛ ጋር ትኖር ለዘላለሙ አሜን።